አይዶ ነ እንደምላችሁ አይነት ነገር ዶነ በቃ ማለት ሰው ለእኔ እንደዚህ አለው ወይ ብዬ አስቤም እራሱ አላውቅም። ራሱ ማለት ይሄን ያህል ጊዜ አንዳንድ ስሜቶች አሉ። የሆነ ሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ የሚያደርገኝ ነገር አለ። እሱ ለማጥፋት እና እሱን እንዲያደርግልኝ የእኔን እምነት ቀብቻለሁ። እሱ ደግሞ ይጠፋል ታውቃለሁ። ደግሞ በቃ በቅርቡ ጨርሼ የሚቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኝ እግዚአብሔር። ስለዚህ በቃ ላደረጋችሁ ይህ ነገር በሙሉ አመሰግናለሁ። ለዚህ ሰፈርም እኔ አዲስ ነኝ። ራሱ አሁን ላይቭ ብዙ ነገር አደርጋለሁ፣ ግን ላይቭን ራሱ አሁን እንዴት እንደማቆመም አላውቅም። የት ጋር ነው የሚቆመው? በነገራችን የምር ነው ምላችሁ። ግን ይሄ ክልል እኮ ነው ማለት ጨረሻለሁ። በቃ እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ ከተለያየ ዓለም ክፍል ከኢትዮጵያ፣ ከተለያየ ከተለያየ ሁሉ በቃ ምን ልበላችሁ ከኤርትራ፣ ኤርትራውያን በቃ ማለት እግዚአብሔር ነስከ እሱ መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በጥንጹ ይሄ ራስን የማጥፋት የሚባል ስሜት በፍጹም በፍጹም ከጭንቅላቴ ውስጥ እንደ ይሄ እንደሚታጠብ ነገር ነው። ታጥቦ ልክ ብሎ ይወጣው ምን ምን ምን ስል ነው ራስ እንደው ሲልም ራሱ ወደ ሐሳቢም ራሱ ከዚህ በኋላ አይመጣም። በፍጹም እና ተስፋ አለኝ። በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ብዙ ብዙ ብዙ ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ በጣም ብዙ። እንዴት ናችሁልን? የቀድሞ የሚዲያ ሰው ምን ገጠመው? ቴዲ ችግር ውስጥ እንዳለ የሚያሳይ ቪዲዮ ባለፉት ቀናት በማህበራዊ ሚዲያ ሲዘዋወር አይታችሁ ይሆናል። ነገሩ እንዲ ነው። ቴድሮስ ካሳሁን ይባላል። ከተወሰኑ ዓመታት በፊት የተለያዩ የቴሌቪዥን ፕሮግራሞች ላይ የእሱን ፊት ማየት የተለመደ ነበረ። በኢቤስ በፋና በሌሎች የማህበራዊ ሚዲያ ገጾች ስራዎቹን ያቀርብ ነበረ። ሙዚቀኞችን የሚያወዳድረው የፋና ላምሮት ፕሮግራምን ከጀመሩና ከመሩ ግለሰቦች መካከልም የሚጠቀስ ነው። ታዲያ ቴዲ ድንገት ነው ከሚዲያ የጠፋው እና ስለ እሱ መስማት ያቆመ ነው ያው እንደምታውቁት ያለንበት ጊዜ በየቀኑ የተለያዩ ነገሮች የምንሰማበት እና ሐሳባችንን የሚወስዱ ብዙ ነገሮች የሚፈጠሩበት ዘመን ሆነና ቴዲንም ዘነጋ ነው በነገራችን ላይ ማህበራዊ ሚዲያ እጅግ አሳሳችን እና የምናየው ነገር ጠቅላላ በሚባል ሁኔታ የሚያጠራጠረበት ደረጃ ደርሰናል በነገራችን ላይ እኔ በስራ ዘርፍ ውስጥ ያል ያል ያልሰራሁት የስራ ዘርፍ አለ ማለት አልችልም በጣም ከባባድ የሚባሉ ውሳኔዎችን ቃል ነው ማለት አደገኛ፣ በህይወትና በነብስ መካከል የሚያስገቡ ነገሮች ማለት ነው። ግን በ እየተጓዝኩ ነው፣ እየሄድኩ ነው። አንድ ቀን የምፈልገው እማስበው ላሳካው የምችለው ቦታ ላይ እንደምደርስ እርግጠኛ ሆኜ ነው እየሄድኩ ያለሁት። የትኛውም ኔጌቲቭ ነገር አያስቆመኝም። የትኛውም ችግር አያንበረክከኝም። ራሴን ላንበረክክና ራሴን ላቆም የምችለው ብቸኛና ብቸኛው ግን እኔ ብቻ ነኝ። እኔ ራሴ ካልቆምኩ ማንም አያቆመኝም፣ ማንም ታዲያ ከቀናት በፊት ትንሽ የሚረብሽ ቪዲዮ በራሱ የሚዲያ ማህበራዊ ገጽ አጋርቷል። ትንሽ ሰውነቱ የተጎዳ ይመስላል። በቪዲዮ እንዳስረዳው የአይምሮ ጭንቀት እንደገጠመውና ስራ መስራትን እስከማይችል ድረስ እንደረበሸው እንዲሁም የጀመራቸውን ስራዎች እንኳን መጨረስ በማይችልበት ደረጃ እንደረሰና አስቸጋሪ ሁኔታ ላይ እንዳለን የተናገረው ታዲያ የመጨረሻ መፍትሄ ነው ያለውን አማራጭ ጸበል የሄደ እንደሆነ ገልጾ ካለበት እስኪወጣና ነገሮች እስኪስተካከሉ በተቻለ ድጋፍ እንዲደረግለት በቪዲዮ ጠይቋል። አመሰግናለሁ። አሁንም ጨርሶ ይማርህ በሉኝ። ጨርሶ ምሮኝ፣ ደግሞ ተመልሼ በፊታችሁ ተመልሼ በእስራኤል ላይ ተመልሼ በቤቴ ተመልሼ ከልጆቼ ጋራ ተመልሼ ከኢትዮጵያ ሕዝብ ከእናንተ ጋራ የምሆንበትን ጊዜ ሩቅ አይደለም። በጣም ነው የማመሰግነው። በጣም ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብራችሁ። አይ ዶንት ኖ፣ እንግዲህ በቃ ከዚህ በላይ አይ ዶንት ኖ፣ አይ ዶንት ኖ እንደምላቸው አላውቅም። እግዚአብሔር ምስክር እኔ እንደዚህ አይነት ነገር አይደል ነው። በቃ ማለት ሰው ለኔ እንደዚህ አለው ብዬ አስቤም ራሱ አላውቅም። ራሱ ማለት ይሄን ያህል ጊዜ ሶሻል ሚዲያ ላይ የሰራው ምንም ማለት ሰው ለኔ እንደዚህ ይሆናል ይሆናል አይደል ነው አላውቅም። በቃ ላይ ብቻ ሆነ አሁን በቃ ሆኗል ጥሩ ነው። እግዚአብሔር አመሰግናለሁ። ሁላችሁም እያደረጋችሁ ስላለው ነገር በሙሉ ስለምታደርጉትም ወደፊት ስለምታደርጉት አሁንም ስለያደረጋችሁት ነገር በሙሉ የሚገርማችሁ ከአስር ብር ጀምሮ ነው አልፎ አልፎ ቴክስት ሲገባልኛ ያለው ከንግድ ባንክ ላይ እና በቃ ከአስር ብር ጀምሮ ነው ሰው ምን ያህል እንደሆነ ነው በቃ ለኔ ያየሁት እና በቃ ከዚህ በላይ ምን አለ ሰው ካለ ምንም በቃ እግዚአብሔር ራሱን ስራ ይሰራል። ሰው ደግሞ አይዞ በርታ ሲል ደግሞ ሌላ ነገር። አልፎ አልፎ የምታስታውሱ ካላችሁ አንዳንድ ጊዜ እንደ ቀልድም እያደረኩ ምለው ነገር ነበረ። ምንድነው ምለያ እንዴ ጓድ ኮንሬል ያሉት አንድ ነገር ነበር አንድ ቪዲዮ ላይ ያየሁት ማለት ነው። ምን አሉ? አይዞ በርታ እንደዚህ ነው የሚባለው፣ የሚል ነገር የሆነ አንድ ቪዲዮ ላይ ሰምቼ ነበር። እና እሷን እንደ ድንገት አጋጣሚ ይዣት እላት ነበር አልፎ አልፎ። እና ልክ አሁን በቃ ያንን ነገር ነው ያየሁት። አዎ አይዞ በርታ ወደፊት ነው የሚባለው ነው የሚል አስታወስኩት። አይዞ በርታ ወደፊት ነው የሚባለው ይላሉ አንድ ንግግራቸው ላይ። እና እሷን ነገር በተለያየ ጊዜ እላት ነበረ። ስፔሲፊካሊም በቃ አሁን በኢትዮጵያ ሕዝብ በሙሉ ሁላችሁ ኤርትራውያን፣ ኢትዮጵያውያን በተለያየ ዓለም ክፍል ያላችሁ የሰፈሬ ልጆች የጨርቆስ ልጆች፣ ማለት እኔ አሁን ስፔስ እንደዚህ እንደዚህ መነጣጠል አልችልም። ሁላችሁም በቃ ሁላችሁም እያደረጋችሁት ስላለው ርብርብ፣ ስለ መልካም ቃላቶቻችሁ፣ ስለ በጎ ቃላቶቻችሁ፣ ስለ በጎ ምኞቶቻችሁ፣ ስለ ጸሎቶቻችሁ በሙሉ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ከእንደገና በሰላም በፍቅር በጤና ደግሞ ወደምወደው ስራዬ ወደምወደው ስራዬ ተመልሼ በዛ ደግሞ ከእንደገና እንተያያለን፣ እንደጋገፋለን፣ የተለያዩ ነገሮችን እናደርጋለን። ማለት የእውነቴን የምነግራችሁ ቶታሊ ነው ሐሳቤ የተቀየረው። ማለት ብዙ ነገሬ ተለውጧል። አሁን በምን ተለወጠ ካላችሁኝ እኔ እንዳላችሁት እንዳያችሁት ሶሻል ሚዲያ ወይ እንደዚህ አይነት ይሄ እኛም የዚህን በአንድ ወቅት ብርቱ የነበረ የሚዲያ ሰው መልእክትን ለእናንተ በማድረስ የድርሻችንን እንወጣ ብለን ነው ይህንን ቪዲዮ ያጋራናል። ኢን ፎሎ አድርጉ፣ ላይክ፣ ኮሜንት፣ ሼር እንዳይረሳ። በሰተሃይ ዘመን በሰተሃይ ጊዜ ላመስግን አንተን ማለች ማለች ዘመን ከጀምርክ በማነው ነው ተገብቶኛይ ተገብቶኛ አይደለም በምሕረት ነው። ዘመን ለንስሀ ለኔ የጨመርከው በማለዳ ፊት ክን ዘወትርሻለው ኃይሌን እንደ ንስር